አሰላም አለይኩም ወራህመቱላ በረካቱ ድና የተከበላችሁ የሙየማ ቤት ሰው ሰላም ናችሁ? እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? እንዴት ነው ኑሮ፣ ጤንነት፣ አከራረም? ያው እኔው ጠፋብያለሁኝ። ያው ስራው ጋር ስላልቻልኩት ነው ሊብ ላይ መግባት ያልቻልኩት እላችኋለሁኝ። እና ቢዲ ሸራ አረግላችኋለው። ላይክ፣ ሰብስክራይብ ሸራርጉልኝ፣ አበረታቱኝ። ያው እሙይማ ጥያቄ በጣም እየበዛ ነው የምሄድበት ጥያቄያችሁንም እመልሳለሁ ማለት ነው። ዛሬ እሞይማን የዩቱብ ነበረሽ አልቆየም ሁኖብሽ ነው ሁኖብሽ ነው ለምትሉኝ እህቶች፣ ወንድሞች ዩቱብ ያና ቀጠሮ አብዝቶብኝ ስድስት ወር ጠበኩት። አንዴ ሶስት ወር አንዴ ሶስት ወር ቀጠረኝ። መጨረሻ ላይ በጣም ነበር የለፋሁበት። ቪዲዮውን መሰኩት። ቀጠሮ ሲያበዛ ሶብር፣ ያው ዩቱብ የሚሰራ ሰው ሶብር ያስፈልጋል። እና ሶብር አጥቼ ነው መስክዋለሁ ማለት ነው። መስክ አጥቼዋለሁ ጭራሹ ማለት ነው። ይሄን አንድ አዲስ ከፍቼ ነው እና ላይክ ሰብስክራይብ ሼር በማድረግ አበረታቱኝ፣ ይሆነው አሳድጉልኝ ማለት ነው። እናም እንሻላ ያው አልጠፋም። ሊብ ላይ ለመግባት አልመችኝ ያለ ነው። ስራ ያከበር ነው ሀይለኛ አልችልም። ሊብ ላይ እንዴ ሲስተር ነው እንዴ ሲዛሪ ነው ለመግባት ራሴን እየጎዳ ነው ያለሁት እና ሀበይቢ አበረታቱኝ ያው ትንሽ ትንሽ ያው ጠቃሚ ጠቃሚ የሆነ ቪዲዮን ባለቀላችሁም፣ ኢንሻአላ ወደፊት ትለቃለሁ ብዬ ተስፋለኝ። አበረታቱኝ ሀባይቢ፣ ላይክ ሰብስክራይብ ሼር እያደረጋችሁ። ኢንሻአላ ደግሞ ያሰብኩት በቅርብ በቅርብ ጊዜ ኢንሻአላ ወደ ኢትዮጵያ ሄድ ያለሁ እያልኩ ነው። ኢንሻአላ ደሞ የተሻለ ስራ ይዤ እመጣለሁ ኢንሻአላ ባለ ቀይ ማለት ነውና እንደኔ እንደኔ ማ መቼም አላህ ባለው ነው እንጂ ሰው ባላ አይሆንም ማለት ነው።

ቀር ቀርጨዋለሁኝ፣ እጭነዋለሁ ማለት ነው። ቀጣይ እንደምታውቅ ተስፋ አለኝ ማለት ነው። በጣም ስራ የከበረው ለኛ ነው እና አበረታቱኝ ውዶቼ፣ አበረታቱ ኢንሻአላ። ያው ቢያንስ አይቺ ሁለት ወር እና ምናምን ነው እንጂ መቀመጣ ኢትዮጵያ ላይ ሀርነት ወዲያ የተሻለ ስራ ይጀላች ማለት የተለየ ተለየ ምፈልኩ ነገር ኢንሻአላ ይጀመጣል የተለየ ስራ ማለት ነው። ሀባይቢ ላይክ ማድረጋችሁን አትርስ። እናም ወዳችኋለሁ። ሰላም ሰላም አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ ኢማን ናችሁ የሙእሚናን ቤተሰብ ወይ ሰላም ናችሁ፣ እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? የዛሬ ደሞ ብቅ ብለናል ማለት ነው። አዲስ ነገር እንዲና አዲስሽ እንዲያትልኝ ብቻ